ፕሬዚዳንት ዶናልድ ትራምፕ በስደተኞች ላይ የወሰዱት ያለውን እርምጃ በመቃወም በሎስ አንጀለስ ከተማ የተቀሰቀሰው ህዝባዊ አመጽ ተከታትሏል። ፕሬዚዳንቱ የአደባባይ ላይ አመፁን በመደበኛ ፖሊስ መቆጣጠር አይቻልም ብለው ብሔራዊ ዘብ የተባሉትን የአገሪቱን ወታደሮች አሰማርተዋል። በአሜሪካ ህገ መንግስት መሰረት እነዚህ ወታደሮች የሚሰማሩበት ቅድመ ሁኔታና በመሬት ላይ ያለው የሚመጣጠን አይደለም። ፖሊስ ብቻውን በቂ ነው የሚል ወቀሳና ተቃውሞ ከከተማዋ ከንቲባና ከተማዋ የምትገኝበት ካሊፎርኒያ ግዛት ገዢ ቀጥሞታል። በአሜሪካ የኢሚግሬሽን እና ጉምሩክ ባለስልጣን በስደተኞች ላይ የሚወስደውን እርምጃ የሚቃወሙት ሰልፈኞቹ የከተማዋን አውራ ጎዳና በመዝጋት ከፖሊስ ጋር ተጋጭተዋል። ሜክሲካውያን የሚበዙበት የሚመስሉ ሰልፈኞቹ የሜክሲኮን ሰንደቅ ዓላማ እያውለበለቡ መኪና ሲያቃጥሉን የሰነበቱት ወታደሩ አስለቃሽ ጭስ እና የፕላስቲክ ጥይት በመተኮስ ሰልፈኛውን ለመበተን ሲጥር ቆይቷል። የመንገድ ላይ አመፁ የሀገሪቱን ፖለቲካ ልማት ውዞታል። የካሊፎርኒያ ግዛትና የሎስ አንጀለስ ከተማ በዴሞክራቶች አስተዳዳሪና ከንቲባ የሚመሩ ናቸው። በተለይ የካሊፎርኒያ ገዢ ዴሞክራቱ ጋቪን ኒውሰም በገሃድ በፕሬዝዳንት ትራምፕ ላይ ተቃውሟቸውን በመግለጽ የሚታወቁ ናቸው። በሁለቱ ሰዎች መካከል ያለው ጡዘት ትራምፕ ፈጥነው ፕሬዚዳንታዊ ሥልጣናቸውን ተጠቅመው ባልተለመደ ሁኔታ የብሔራዊ ዘብ ወታደሮችን እንዲያሰማሩ አድርጓቸዋል። ፕሬዚዳንት ትራምፕ እኚህን ገዢ ሕግ ማስከበርን በማስተጓጎድ ወንጀል ሊያስሯቸው እንደሚችሉ ተናግረዋል። ኒውሰም በበኩላቸው በስልጣን ላይ ያለን አንድ ተመራጭ የግዛት አስተዳዳሪን አስራለሁ የሚል አምባገነን ፕሬዚዳንት በዕድሜ አያለሁ ብዬ አስቤው አላውቅም ብለዋል። ፕሬዚዳንት ትራምፕ ብሔራዊ ዘብ የተባሉትን ወታደሮች ያሰማሩት ባልተለመደና በቅርብ ጊዜ የአሜሪካ ታሪክ ያለ ግዛቷ ፍቃድ የተፈጸመ ነው። ይህም በመሆኑ የካሊፎርኒያ ግዛት ፕሬዚዳንቱን እንደሚከስ ዛሬ ይፋ አድርጓል። ሆኖም ትራምፕ ይህ የሚይዛቸው አይመስልም። በካሊፎርኒያ በኢራቅና አፍጋኒስታን የምናውቃቸውን በብረት ለበስ ተሽከርካሪና ከባድ መሳሪያ የሚታጀጉት አስፈሪዎቹን የአሜሪካንን ጦር እንደሚያሰማሩ ይዛቱ ነው። ለዚህ መንገድ እንዲጠርግላቸው ይመስላል። ፕሬዚዳንት ትራምፕና ምክትላቸው ሰልፈኞቹ ላይ መንግስትን በአመፅ ለመጣል የተነሱ ናቸው የሚል ታርጋ ለጥፈዋል። ይህን ክስ ትራምፕ ያመጡት በ1807 ሀገሪቱ መንግስትን በአመፅ ስለመጣል በሚል ያወጣችውን የህገ መንግስት ክፍል ተጠቅመው የአገሪቱን ጦር ለማሰማራት በማሰብ ነው ብለው የፈሩ አሉ። በእስራኤል ከበባ ውስጥ ወዳለችው ጋዛ የእርዳታ ቁሳቁስ ጭኖ የተጓዙ ከተለያዩ ሀገራት የተውጣጡ የሰብአዊ መብት ተሟጋቾችን የጫነችው ጀልባ በእስራኤል ተይዛለች። ፍሪደም ፍሎቲላ በመባል የተሰየመችው ጀልባዋ ታዋቂዋን የአየር ንብረት ተሟጋች ግሬታ ቱንበርግን ጨምሮ ከፈረንሳይ፣ ስፔን፣ ብራዚል ቱርክና ሌሎች ሀገራት የተውጣጡ ተሟጋቾችን የያዘች ነበሩ። እስራኤል በጋዛ ላይ የጣለችውን ገደብ በመቃወም ነበር ጀልባቸው የቻለችውን ያህል የእርዳታ ቁሳቁስ በመያዝ ከማልታ የተነሱት። ትናንት በዓለም አቀፍ የውሃ ክልል ውስጥ እያለች ከ160 ኪሎ ሜትር ርቀት ላይ ነበር በእስራኤል ባህር ኃይል የተወሰደችውም። የእስራኤል የውጭ ጉዳይ ሚኒስቴር ጀልባዋ አሽዶድ በተባለ የአገሪቱ ወደብ ላይ እንደተደረገችና በውስጧም ያሉ ተሳፋሪዎች የሕክምና ምርመራ እየተደረገላቸው መሆኑን አስታውቋል። አስራ ሁለት ተሳፋሪዎችንም ወደ የሀገራቸው አባራሉ ብላለች እስራኤል። የእስራኤልን እቀባ የሚቃወሙ ሌሎች አንድ ሺህ ሰዎችን ያሳፈሩ ሰባት አውቶቢሶች ከቱኒዚያ በመነሳት መግባት ወደ ተከለከለባት ጋዛ ለመግባት ተነስተዋል። መንገደኞቹ የቱኒዚያና ሊቢያን የባህር ዳርቻን አስታከው በግብፅ አድርገው በራፋ በኩል ነው ለመግባት ያቀሉት። ሆኖም ግብፅ ላይ ፍቃድ ላያገኙ እንደሚችሉ ተፈርቷል። የቻት ጂቢቲ ባለቤት ኦፕን ኤአይ የአመታዊ ገቢው በእጥፍ ማደጉን ገለጸም። ኦፕን ኤአይ እንዳለው አምና 55 ቢሊዮን ዶላር የነበረው ዓመታዊ ገቢው ዘንድሮ 127 ቢሊዮን ዶላር ይሆናል። ከተማሪ እስከ ሕክምና ዶክተር ተጠቃሚዎቹ እየበዙለት የመጣው ቻት ጂፒቲ በአርቲፊሻል ኢንቴሊጀንስ ዘርፍ ሰፊ የተጠቃሚ መሰረት ያለው የቴክኖሎጂ ውጤት ሆኗል። አሁን ላይም በሳምንት ግማሽ ቢሊዮን ተጠቃሚ አለው። የኤሎን መስክ አባት በልጃቸውና በፕሬዝዳንት ዶናልድ ትራምፕ መካከል የተፈጠረው ጸብ የባልና ሚስት ጭቅጭቅ ያህል ነው አሉ። አባትየው ለስካይ ኒውስ እንደተናገሩት ሁለቱ ሰዎች ልዩነታቸውን ፈተው ግንኙነታቸውን ወደ መደበኛ እንደሚመለሱት አምናለሁ ብለዋል። ሆኖም ግንኙነታቸው ቀድሞ ወደነበረበት ሞገሱ እንደማይመለስ ነው የጠቆሙት። ለቀናት ቆይቶ የነበረው የትራምፕና የመስክ የማህበራዊ ሚዲያ ላይ ጸብ አሁን ጋብ ብሏል። ትራምፕ የመስክ ኩባንያዎች ከፌዴራል መንግሥት ጋር የገቧቸውን ኮንትራቶች የመሰረዝ ፍላጎት እንደሌላቸው ተናግረዋል። መስክም በተለይ ከትራምፕ የወሲብ ቅሌት ጋር በተያዘ የጻፋቸውን ትዩቶች መልሷት ፍቷቸዋል። የመስክ አባት ልጄ አታስብ፣ ችግራችንን እየፈታን ነው ብለው የጽሑፍ መልእክት ልኮልኛል ብለዋል ለስካይ ኒውስ። ዛሬ በተለያየ የመገናኛ ብዙሃን በስፋት ሽፋን ያገኙት አበይት ጉዳዮች እነዚህ ነበሩ። ሌሎች ተመሳሳይ መረጃዎች በየዕለቱ እንዲደርሳችሁ የዩቱብ ስፖቲፋይ፣ እና የፌስቡክ ገጾቻችንን ሳብስክራይብ ያደርጉ